እንኳን ሰላም መጣችሁ ወደ እኔ ቤት እስኪ ኑ ገባ ገባ በስንት ጊዜ መጥቻለሁ ገብቻለሁ አይደል ማወቅ አልችልም በነገራችን ላይ አዎ ገብቻለሁ እስኪ ገባ ገባ ብሉ እዚህ በዚህኛው ገብቼ አላውቅም በዋናውን የገባው እስኪ ገባ ገባ ብሉ ቆይ እስኪ ገባ ገባ በሉ። እስኪ ውድና የተከበራችሁ ቤተሰቦቼ፣ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን፣ ወዳጅ ወገንቼ፣ ለምንድን ነው ኮመንቱ የተዘጋብኝ እና እንዴት ነው የሚነበው? አላግበትም በመርዳሃን ያለገብቻለሁ እንዴናችሁ እስኪ ገባ ገባ በሉ። አይ ምን ገባ ገባ በሉ እስኪ ቤተሰቦቼ ሰቦች ገባ ገባ በሉና እስኪ አበረታቱኝ። በዚህ ገብቻ አላግም፣ ግን አሁን ኮመንት ምናምን ሲሆን እንዴት ነው? አይኔ ደግሞ ብርሃን እንትን ይለኛል። ከታች ነው አይደል የሚመጡት በስትሪ ም አርድ ለምጄ ይሄንን አልችልበትም። በዋናውን የገባው ከዚህ ጋር ደግሞ ሞክሬ ነበረ። እስኪ ገባ ገባ በሉ፣ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን፣ እስኪ ገባ ገባ በሉ። ቻናል ይወድቋል እስኪ አክቲቭ እንዲያደርግልኝ ኮሚኒቲ ጋር ላይን ስስትራክ ካለበት ማለት ነው። እስኪ አበረታቱንና ገባ ገባ እያላችሁ አንድ ሰው ይታየኛል። አዎ ገባ አለሁኝ። በሳምንት አንዴ እስኪ ሼር እያረጋችሁ ላይክ እያደረጋችሁ አበረታቱኝ። ቻናል ይወድቋል አክቲቭ እንዲያረግልኝ። ሽው ናጊ በታክ ገባ ገባ በሉ። እስኪ አንድ ሰው ገብተውም ይወጣ። ላይክ አርጉ እስኪ ላይክ አርጉ በማርያም ላይክ አድርጋችሁ ውጡ። ገብታችኋል። በነገራችን ላይ ለሁለት ስልክ ለምጄ ማለት ነው መግባት። ይህን እንኳን ላረጋግጥ። ላይቭንም አይደለውም የሚለው ይህ ጥሩ የት ነው ላይክ የሚደረገው? ምንም አይደለ። አለሁ ማለት ነው። አለሁ ማለት ነው። እስኪ ውድ ቤተሰቦች ግቡና፣ እስኪ አበረታቱኝ፣ አግዙኝ። ያው ለማናቸውም ማለት ነው ሆኛል፣ ርቄያለሁ፣ ጠፍቻለሁ፣ ግን አሁን መጥቻለሁ። እስኪ ላይክ በማረግ አግዙኝ ቻናሌ በቃ ከወደቀ ወደ አምስት ወር ስድስት ወር ሆነው። ቅጣት ለሶስት ወር ነበር ለዘጠና ቀን ነበር የተሰጠኝ። አሁን እስካሁን ድረስ አልተነሳልኝም። ግን እስኪ አክቲቭ አላደርጋለኝ አክቲቭ እንዲያደርገው እስኪ ሼር እያደረጋችሁ ላይክ እያደረጋችሁ አግዙኝ። ምስራቅ ልኑር ለልጆቼ ነኝ። ውድና የተከበራችሁ ቤተሰቦቼ እናፍቃችሁኛለን። በእርግጥ በጣም እናፍቃችሁኛል። ለረጅም ጊዜ ሆኖኛል ከጠፋው። አሁን ግን እየመጣውኝ ነው። እሺ ርኮ እንዴት አድርጌ እንደማደርግ ከዚህ ከወጣው አይመልሰኝ እንደሆነ ብዬ ፈራው። አላቀበት ስትሪማርድ ገባለው በሳምንት አንዴ። ረ ግቡ ረ ኑኑኑ ቤተሰቦቼ። ኪዳነ ምሕረት ማዛሬ እንኳን አደረሳችሁ ለኪዳነ ምሕረት አመታዊ ክብረ በዓል ኑ፣ ገባበሉ ገባበሉ ገባበሉ። የልጅ ማንሳት አለብኝ ግን አሁን ግል ብናቆይ ልውጣ። እንዴት ነው የሚወጣው ደግሞ ጉድፈል፣ እንዴ ነበረ መውጣው? ናወ እንዲ አድርገን የምንወጣው።